አሁን ላይ ያላችሁበት ነገር ባላቅም ከቪዲዮ ውጭ እኔ ጋር ያለው መረጃ ግን ይሄ ነው። እንግዲህ ቤተሰብ ለዚህ ብቻ ጨረቃዎች እንግዲህ በእነሱ ላይ እየተፈጠረውን እያያችሁ ነው። ዛሬም አልመጡም ማለት ነው። ሀይሚና ብሩክ እነሱ ለሌሎች ቻናል ከፍተው እንዲያድጉ ጥረት ያደርጋሉ። እነሱ ደግሞ ቻናል ከተከፈተላቸው በኋላ ማስረጃና መረጃ እያሉ መልካቸውን ቀይረው ይመጣሉ ማለት ነው። ሀይሚና ብሩክ እንግዲህ ዛሬ ያው ከካሜራ ጀርባ ችግራቸውን እየፈቱ ነው። ሽምግልና ሌናቸውም የሚባለው አለ። ብቻ ግን ለምን የቀሩበትን ምክንያትና ወዳጅና ጠላታቸውንም መምረጥ እንዳለባቸው ለመናል ዛሬ እንግዲህ በሀይሚና በብሩክ አንዳንድ ወሳኝ ነገሮችን ለመናገር ነው የመጣሁት ማለት ነው። በመጀመሪያ አልመጡም። እነሱ እንግዲህ ሀይሚ እንግዲህ አንድ የሚያስጠላ ፕራንክ ማለት ነው ከሰራች ስምንት ቀን ሆኗታል ማለት ነው። አንድ ሳምንት ሊሆናት ነው። እሱን ቪዲዮ ሰርታ ሼር ካደረገች ወዲህ አንድ ነገር ሼር አላረገችም። የራሷንም ሼር ማታረግ የብሩክንም ሼር የማይደራረጉም እና እኔ ኮሚኒቲያቸውን እየገባው አያለውና ከዚያን ቀን ወዲህ ነገሮች መልካቸውን እየቀየሩ ነውና በጣም ይገርማል። ስለዚህ በመጀመሪያ ደረጃ ሀይሚና ብሩክ ቻናል የምትከፍቱላቸው ሰዎች እኛ እኮ እነሱን እየርን እናንተ በሄዳችሁበት ቦታ፣ በረግጣችሁት ቦታ እነሱን ቤተሰብ የምናረግ ሰብስክራይብ የምናረግ እናንተ ስለምትሉና ነው አይደለ? የምር ማለት ነው። እና በእርግጥ ምንም የሚቀንስብን ነገር የለም። ነገር ግን ዝሮ ዝሮ እናንተን ወጥመድ ውስጥ የሚከትና የእናንተን ሰላም የሚነሳ ከሆነ ሰብስክራይባችን እናነሳለን ማለት ነው። የራሴን ነው የምናገረው ማንንም ወክያ አይደለም። ምክንያቱም አሁን ያሉበትን ሁኔታ እያያችሁ ነውና። ጭራሽ ዛሬም ናሂ ነው የሚባል ሀይሚን፣ እንግዲህ ፕራንክ ያደረጋት ልጅ ና ከዚያን ቀን ወዲህ ነው እንግዲህ ነገሮች የተበላሹ። ዛሬ ጭራሽ መረጃ አለኝ ብሎ ደግሞ እንግዲህ መረጃ ዞ መጣ የተባለው ልጅ እንደዚህ ፊቱን አዙሮ ነው የመጣው። ና ምን እየተሰራ ነው? ምን እየተካሄደ ነው? ሀይሚና ብሩ ግን ቻናል የምትከፍቱላቸው እንዲሁም ደግሞ ቤተሰብ አድርጉ ሰብስክራይብ አድርጉ የምትሉትን ሰው መለየት መቻል አለባችሁ። ሁሉም ሰው አይደ አይደለም የጨረቃ ፋሚሊ እናንተን ስለሚወዳችሁ እናንተን እየተከተለ ነው እና ሰብስክራይብ የሚያደረግ ቤተሰብ የሚያደረግ በእርግጥ ለእኛ የሚቀንስብን ነገር የለም ግን ዙሮ ዙሮ የእናንተን እድገት የማይፈልጉ የእናንተን ለእናንተ ምቀኛ ከሆኑ ምን ይጠቅማሉ ከመጀመሪያው ማለት ነው እና ቡታጅራ ላይ ግን በጣም ከባድ ነው ቤተሰብ ማለት በነሩታ ሩታ የተጀመረው ነገር አሁንም ደግሞ በነ ሀይሚ ላይ እንዳይሆን እኔ ያስፈራኛል ምክንያቱም ሀይሜና ብሩክ ቤተሰብ የሚያደርጉትን እንዲሁም ደግሞ ቻናል የሚከፍቱላቸውን ሰዎች መለየት መቻል አለባቸው። በእርግጥ ይሄ ናህ የሚባለውም የብሩክ ጓደኛ ነው ይባላል። አሁን ናሂና ምንት የሚባሉት ምን እየሰሩ ነው? ለምንድን ነው እነሱ በየቀኑ ቪዲዮ እየሰሩ እየመጡ ሀይሚና ብሩክ ተጣልተው ቤት መዋል አለባቸው ማለት ቪዲዮ በቃ አይሰሩም፣ አይመጡም ወደ ዩቱብ ምን እየተካሄደ እንደው፣ እኔ የምሬን ማለት ነው በጣም ነው ያዘንኩት። በዚህ ዙሪያ እንዳንድ ነገር ማለት ፈልግ ነው የመጣሁት። እና ሰላም ሰላም፣ ቤተሰብ እንዴት ናችሁ? አለው ሰላማችሁ ብዛ በያላችሁበት እያልኩኝ ውድ ቤተሰቦች እንግዲህ ብዙ ነገር ነው የሚባለው። ሀይሚ ወደ አዲስ አበባ እንዳትሄድም አልተፈቀደላትም። ብዙ የሚባል ነገር አለ በቤተሰብ ዙሪያ የሚባል አለ እና እሱም እንዳለ ሆኖ እሷ እሄዳለሁ ነው ያለች። እሄዳለሁ ወደ አዲስ አበባ ነው ያለች። እየገጠመኝ ችግር አለም ያለች። በራሷ ጉዳይ ነው ግን ቢሆንም ከብሩክ መስማት ፈልጋ ነው ይሄን ነገር አሁን ሀይሚ፣ የሆነ ነገር ይሄ ልጅ አሳይቷታል ብዬ ነው የማስብ። ይሄን ነገር ሲያሳያት ደግሞ ለራሱ መፈመ- ያስፈልጉ ነው እንጂ፣ ብሩክ ምንድን ነው ከካሜራ ጀርባ ሀይሚንም የሚደብቃት ነገር አለ ብዬ አላስብም። ብዙዎቻችሁ ብሩክ የደብቃት ነገር አለ በፍቅራቸው ዙሪያ ምናምን የምትሉም አላችሁ እና ይሄ ሊሆን አይችልም፣ በፍጹም ማለት ነው። ማለት ብሩክ ምን ይደብቃታል? የሆነ ነገር እንኳን ማድረግ ቢፈልግ ነግሯት ነው። አመኑበትም አላመኑበትም ለሀይሚ ነግሯት ነው፣ የሆነ ነገር እንኳን ቢወስኑ ቢያደርጉ ማለት ነው። ግን ምንም ነገር ይደብቃታል ብዬ አላስብም። ነገር ግን አሁን እኔ መናገር የምፈልገው ቡታጅራ ላይ በጣም የብዙ ሰው በመሃላቸው እየገባ የሚበጠብጥ በጣም ብዙ ናቸው። እውነት ለመናገር ለምሳሌ ነሩታን እያያችሁ ነው። አሁን ትናንትና ብርሽ ቤት የተለቀቀውን ቪዲዮ አይታችኋል። ዛሬም ማለት ነው። አያሳዝንም? ምን እየተሰራ እንደሆነ በጣም ነውር ነው። የምሬን ማለት ነው። እንዴት በትዳር ላይ እንደዚህ ይደረጋል? በጣም ነው የሚያሳዝን። ማለት ነው ስለዚህ ስራም ቢሆን አሁንም ቢሆን ሀይሚና ቡራ መጠንቀቅ አለባቸው እንዴ ሰው ይደግ ሰው ይለወጥ እያሉ ቻናል ሲከፍቱና ሰብስክራይብ አድርጉ የጨረቃ ፋሚሊዎች ሲሉ ለእነ ሀይሚና ለብሩክ ሰላም የሚሰጡ መሆን አለባቸው። ኢቨን እንኳን እኛ ሄደን ቪዲዮአቸውን እናይ ጥሩ ነገር ሲሰሩ ነው እንጂ አሁን እንዴት ነው እነሱ ቻናል ከፍተው እነሱ ሰብስክራይብ አድርጓቸው ብለው ከጨረሱ በኋላ መረጃና ማስረጃ እያሉ ይመጣሉ። የምን መረጃ ነው ዘውት የመጡም? እስኪያሁን ብሩክ ምን ሰርቶ ነው ያው ናሂ የሚባለው ልጅ ሀይሚን ፕራንክ አደረጋት ብር እንዲህ አድርጎ ነው ብሩክ ምናምን ብሎ ማለት ነውና ከዚያን ቀን ወዲህ ነው ነገሮች እንግዲህ መልካቸውን እየቀየሩ የመጡት በሀይሚና በብሩክ ማለት ነው። ስለዚህ ሀይሚና ብሩክ ይህንን ነገር ሊያስተውሉበት ይገባል። ከዚህ በኋላ ቻናል የሚከፍቱለት ሰው ማለት ነው፣ የጨረቃ ቤተሰብ ደግሞ ማለት ነው፣ እዚህ ዳች ኮመንት የምትጽፉ በቃ በሙሉ ጠቅላላው ማለት ነው በሀይሚና በብሩክ ማስረጃና መረጃ አለን እያለ የሚመጣ ከሆነ እንዳለ ሰብስክራይባችን አንስተን እንወጣለን ማለት ነው። ምክንያቱም እኔ ጥሩ ነገር ነው እንጂ መመልከት መፈልግ አንድ ሰው መስራት ሲፈልግ፣ ኦኬ ሊሰራ ይችላል። እኔ ሰብስክራይብ ባረገው ችግር የለብኝም፣ ላይክ ባረገው ችግር የለብኝም። ግን ደግሞ የሰውን እድገት የማያስደስተው ከሆነ ምን ይሰራልኛል? ምንም ዘመድም አይሆነኝም። ስለዚህ አሁን እነሱ በየቀኑ እየመጡ ቪዲዮ እየሰሩ ነው አሁን ናሂ ትናንት መጣ፣ ዛሬ መጣ። ዛሬ ጭራሽ ማስረጃ የሚሰጠኝ ልጅ አለ ብሎ ፊቱን አዙሮ መጣ። እነሱ እንደዚህ ቪዲዮ እየሰሩ ሀይሚና ብሩክ ተኮራርፈው ቤት ይውላሉ። ለምን እንደዚህ ይሆናል እንዴ? አሁን የጀርካ ቤተሰቦች ማለት ነው እዚያ ሄዳችሁ ማለት ነው ብሩክንም የምትወዱ ሀይሚንም የምትወዱ እንዳለ ማለት ነው በቃ ሰብስክራይባችን እናነሳለን፣ ይህን ነገር ካላቆምክ። ምክንያቱም ውሸት ስለሆነ ማለት ነው ብሩክ ምን መረጃ ምን ምንድነው የሚደብቀው የትኛውን መረጃ ነው የሚያመጣ? ሲጀመር ናህ የሚባለው እና ምንት የሚባሉት ጥሩ ነገር አይሰሩም። በቃ ማለት ለምንድን ነው በጥሩ ነገር የማይሰሩ እንዴ? ሀይሚ ቤተሰብ አድርጓቸው ካለች በኋላ ቤተሰብ ካደረግን በኋላ ስለ እነሱ ማስረጃና መረጃ እያሉ ይመጣሉ? እንዴ እንዴ፣ በጣም እኮ ነው የሚያሳፍረው። ምን መረጃ ነው የሚያመጡት? ምንድን ነው ከሀይሚ እና ከብሩክ የሚገኘው መረጃ? ለምን ስም ያጠፋሉ? ስለዚህ ሃይሚና ብሩክ ከዚህ በኋላ ቻናል ሲከፍቱ እራሳቸውን እንዴት ነው በቃ ማለት እኔ አላቅም። ምክንያቱም ሁሉም ሰው አንድ አይደለም እንዴ ሁሉም የቡታ ጅራልሽ ቢሆን። እያያችሁ ነው እንግዲህ በእነ ሩታ ራሱ ያለውንና አብርሽ ላይ እየደረሰውን ትናንት አይታችሁታል። አብርሽ ሊያብድ ነው የደረሰ ትናንትናና ዛሬ የሚጨምር ማለት ነው። ስለዚህ ሀይሚና ቡራ እንግዲህ እንዴት ነው በውስጥ ሊፈቱ ችግራቸውን ቁጭ ብለዋል። ከእነ ሀብትሽ ጋርም እየተባለ ነው፣ ሽምግልና ሌናቸውም እየተባለ ነው። ሀይሚ እንዲነግረኝ እፈልጋለሁ ነው ምትል ከራሱ ይንጣ ነው ምትል የሆነ ነገር ብታይ ነው ሀይሚ መቼም እንደዚህ የሆነችው እንጂ አሁን ችግር ባይፈጠር ጭቅጭቅ እንኳን ቢሆን ይመጡ ነበር። በጣም የመረረ ነገር ስለሆነ ነው የሚቀሩት። ገብቷቸዋል አይደል? ብሩክ ደግሞ ምንም የፈጠርኩት ነገር ችግር ስለሌለ ካልነገርሽኝ የታም፣ ጥቼ ልንገርሽ እያለ ነው። ስለዚህ በሁለታቸው መሀል እንቆቅልሽ የሚፈጥሩ ሰዎች ለምንድን ነው ለእነሱ ቻናል ተከፍተው፣ እኛስ ቤተሰብ የምናደርጋቸው? አንድ ሰው እኮ ጥሩ ሰው ሲሆን ነው አደለው? ቤተሰብ አድርጋችሁ የምታበረታቱት። ዙረው ዙረው ለእነሱ ማስረጃና መረጃ እያሉ የሚመጡ ከሆነ ምን ይሰራሉ? እንኳን ለእነሱ ለኛ